ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም በአክብሮት እንጋብዛለን። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያነሳሳን ቆይታችንን የምናደርግ ነው የሚሆነው በተለይ የዝውውር ጉዳዮችን በስፋት የምናነሳ ነው የሚሆነው ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦች የእነሱን የተመለከቱ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ፏድ ባህሩ የዛሬውን ፕሮግራም እየመራሁኝ ከእናንተ ጋር ቆይታ እናደርጋለሁ። እናንተም ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ሁለቱ የማንቸስተር ከተማ ክለቦች ሁለቱን የአውሮፓ ምርጥ ወጣት ግብ ጠባቂዎች እየተመለከቱ ነው። አሰልጣኝ ሩበን አሞሪም ሁለቱን የወቅቱ ምርጥ ግብ ጠባቂዎችን እየተመለከተ ነው። ነገር ግን የዩናይትዱ አለቃ ከፔፕ ጓርዲዮላ ጋር ፉክክር ይገጥመዋል። ማንቸስተር ሲቲም አዲስ ግብ ጠባቂ ፍለጋ ላይ ነው። ሁለቱም እንግዲህ የማንቸስተር ከተማ ክለቦች የመጀመሪያ ምርጫ ግብ ጠባቂያቸው ወደ ሳኡዲ ፕሮሊግ በውድድር ዘመኑ መጨረሻ ሊሄዱ እንደሚችሉም ይታመናል። የዩናይትዱ ኦናና እና የሲቲው ኤደርሰን ወደ መካከለኛው ምስራቅ ለመሄድም አሁን ላይ ዝግጁ ናቸው። ስለሆነም ጋርዲዮላ እና ሮበን አሞሪም ተተኪዎቹን መፈለግ ጀምረዋል። እናም ተመሳሳይ ስሞች በሁለቱ ክለቦች የዝውውር ዝርዝር ውስጥም ተቀምጠዋል። የሮያል አንትዋርፑ ከፍተኛ ደረጃ የተሰጠው ግብ ጠባቂ ሲኔ ላሜንስ የሁለቱም ክለቦች ፍላጎትን የሳበ ሲሆን ግብ ጠባቂው በሌሎች በርካታ የፕሪምየር ሊግ እንግዲህ ክለቦችም ፍላጎት ላይ ያለ ነው። ኒውካስል ዩናይትድ እና ዌስትሃምም እንዲሁ ይፈልጉታል። የ23 ዓመቱ የሊል ድንቅ ግብ ጠባቂ ሉካስ ቼቫሊየርም የዩናይትድም የሲቲም ሌሎች መልማዮችም እንግዲህ ለወራት ሲከታተሉት ቆይተዋል። የ22 ዓመቱ ላሜንስ ወደ እንግሊዝ ይመጣል የሚል ግምት ያለ ሲሆን የግብ ጠባቂ ዋጋ ወደ 30 ሚሊዮን ፓውንድ ነው። ላሜንስ ምንም እንኳን ከ50 በታች የመጀመሪያ ቡድን ተጫዋች ቢያደርገውም በቅርቡ ግን በቤልጅየም ቡድን ባሳየው ብቃት አቅሙን እንዲያስመሰክርም አድርጎታል። ከኳስ ጋር ያለው ምቾት ለፔፕ ጓርዲዮላ ጨዋታ ማራኪ ሲሆን እሱን ደግሞ ከቤልጅየሙ ቡድን ማምጣት ጥሩ አማራጭ ይሆናል። እንዲሁም ቼቫሊየር ከኤደርሰን ጋር ተመሳሳይ ባህርያቶች ያሉት ሲሆን ሲቲ በወጣትነቱ የሊሉን የመጀመሪያ ቡድን ሰብሮ በገባው ቼቫሊየር ላይም ትልቅ ፍላጎትን አሳድሯል። በቅርቡ በቻምፒየንስ ሊግ በቦሪሲያ ዶርትመንድ በተሸነፉበት ጨዋታ ለሊል ድንቅ ብቃቱንም አሳይቶ ነበር። ቼቫሊየር ልክ እንደ ላሜንስ እስከ 2027 ድረስም ኮንትራት አለው። ነገር ግን ምንጮች እንደሚናገሩት ከሆነ የፈረንሳዩ ክለብ ሊል በ40 ሚሊዮን ፓውንድ ለመሸጥ ፈቃደኛ እንደሚሆን ተነግሯል። የ31 ዓመቱ ኤደርሰን ከረጅም ጊዜ ጀምሮ ወደ ሳዑዲ ለመዛወር ሲያያዝ ቆይቷል። ሲቲ ግብ ጠባቂውን ከ8 ዓመታት በኋላም እንግዲህ መልቀቅ ከፈለገ በብራዚላዊው መንገድ ላይ እንደማይቆምም ነው የሚነገረው። ምንም እንኳን የኤደርሰን መልቀቅ ለስቴፈን ኦርቴጋ ራሱ በኢትያድ የመጀመሪያ ተመራጭ ግብ ጠባቂ እንደሚያደርገው በር የሚከፍትለት ቢሆንም፣ ጀርመናዊው ግብ ጠባቂ ግን አማራጮችን እንደሚያጤን ተሰምቷል። ኦርቴጋ በ32 አመቱ በጀርመን ብሔራዊ ቡድን ውስጥም ገብቷል። ለሀገሩ በመደበኛነት መጫወት ስለሚፈልግ ራሱን ለማሳየትም ወደ ሌላ ክለብ ለመሄድ ፍላጎቶች እንዳሉት ነው አሁን ላይ ዘገባው እያሳየም የሚገኘው። ፋብሪሲዮ ሮማኖ ስለ ብሩኖ ጉማሬሽ ከአርሰናል ጋር ያለውን አዲስ መረጃን አሁን ላይ አጋርቷል። የዝውውር ዜና ኤክስፐርቱ እንግዲህ የሆነው ፋብሪሲዮ ሮማኖ ከአርሰናል ጋር የተገናኘውን የኒውካስል ዩናይትድን ኮኮ ብሩኖ ጉማሬሽን የወደፊት ሁኔታ መረጃን አጋርቷል። የአርሰናል የክረምት የዝውውር መስኮት በሚኬል አርቴታ ራዳር ላይም በርካታ ቁልፍ ማጠናከሪያዎች ያሉት ጠቃሚ ይሆናል ተብሎ ይጠበቃል። አርሰናሎች በመጪው የውድድር ዘመን ቡድናቸውን እንግዲህ ለማጠናከርም ዝግጁ እንደሆኑ ነው እየተገለጸ የሚገኘው ፋብሪሲዮ ሮማኖ በአርሰናልና በብራዚላዊ በኢንተርናሽናል መካከል ምንም አይነት ተጨባጭ ድርድር እንዳልተደረገም። በግልጽ ሁኔታም እንግዲህ በመግለጽም አሳይቷል። አንድሪያ ቤርታ የአርሰናል አዲሱ የስፖርቲንግ ዳይሬክተር ሆኖ ሊረከብ እየተዘጋጀ ሲሆን የሰሜን ለንደኑ ክለብ ለትልቅ የዝውውር መስኮትም እየተዘጋጀ እንደሆነ መረጃዎች ያሳያሉ። አዲሱ ዳይሬክተር ትኩረቱ ቡድኑን ማጠናከር ላይ ብቻ ሳይሆን ክለቡ መደበኛ ውይይት ለማድረግም የተዘጋጀባቸው ቡካዮ ሳካን ጨምሮ ቁልፍ ተጫዋቾችም የወደፊት እጣ ፈንታን ማረጋገጥ ላይ ይሆናል። ጉማሬሽ ለተወሰነ ጊዜ በአርሰናል ራዳር ላይ እንደነበር ይታወቃል። በተለይም የቀድሞው የስፖርት ዳይሬክተሩ ኤዱ ጋስፐር ስርም ሊፈርም ይችላል ተብሎ በተደጋጋሚ ስሙ ሲነሳ የነበረ ሰው ነው። ሆኖም ግን እንደ ፋብሪትሲዮ ሮማኖ ገለጻ የቤርታ ሹመት ክለቡ እንግዲህ አሁንም ብራዚላዊውን አማካይ ይከታተል እንደሆነ እርግጠኛ ለመሆን አምጥቷል። ፋብሪት ሲሮማኖ ስለ ብሩኖ ጉማሬሽ ወቅታዊ መረጃን ሰጥቷል። ግምቶች እየጨመሩ በመጡበት በዚህ ሰዓትም ፋብሪት ሲሮማኖ የአርሰናል አቋም በጉማሬሽ ላይ ያሉን አቋም በመናገር እስካሁን ድረስ ከአርሰናሎች ምንም አይነት ጠንካራ አቀራረብ እንደሌለ ገልጿል። በብሩኖ ጉማሬ ስለ አርሰናል እና በብሩኖ ጉማሬሽ ላይ ፍላጎት ስላላቸው ሌሎች ክለቦችም ብዙ ሪፖርቶች አሉ። ዛሬ ልነግራቸው የምፈልገው አርሰናልን የሚመለከቱ ብዙ ዘገባዎች ቢኖሩም በአርሰናል ወይም በብሩኖ ጉማሬሽ መካከል ምንም አይነት ተጨባጭ ድርድር ወይንም ደግሞ ተጨባጭ ግንኙነት የለም ነው ያለው። የቀድሞ ዳይሬክተሩ ኤዱ ጋስፐር በነበረበት ጊዜ ብሩኖ ጉማሬሽ በዝርዝር ውስጥም ነበር። ሁለቱም ብራዚላዊያን ናቸው። ስለዚህም ደግሞ ግንኙነቱ ነበር። አሁን ላይ አዲሱ ዳይሬክተር አንድሪያ ቤርታ ነው። ስለሆነም ደግሞ በአሁኑ ጊዜ በብሩኖ ጉማሬሽ እና በአርሰናል መካከል ምንም አይነት ቀጥተኛ ግንኙነትም የለም ሲል ይገልጻል። አማካዩ በ2022 ክረምት ኒውካስል ዩናይትድን ከሊዮን ከተቀላቀለ ከፕሪሚየር ሊጉ ምርጥ አማካዮችም አንዱ መሆን ችሏል። በዚህ የውድድር ዘመን ብሩኖ ጉማሬሽ በሁሉም ውድድሮች በ37 ጨዋታዎችም ሶስት ጎሎችን ሲያስመዘግብ 8 አሲስቶችን ማድረግ ችሏል። ባሳለፍነው የውድድር ዘመን በ50 ጨዋታዎች ሰባት ጎሎችንና አስር 10 አሲስቶችንም ማድረግ ችሎ እንደነበር የሚታወስ ጉዳይ ነው። ሊቨርፑል ከሊዮኔል ሜሲ ጋር የሚያነጻጽሩትን ፈረንሳዊ ኮከብ ለማስፈረም እድሉን አግኝተዋል። የፈረንሳዩ ክለብ ከፍተኛ የፋይናንስ ችግር እያጋጠመው ሲሆን እዳው ወደ 500 ሚሊዮን ፓውንድም የሚጠጋ ሲሆን በዚህ ምክንያት ከዝውውር እገዳ ጋርም ወደ ሊግ ሁለት በጊዜያዊነት እንዲወርድ ተወስኗል። ይህም ክለቡ ከጊዜያዊ ውድቀቱ ለማንሰራራትም በማሰብ በቂ ገንዘብ ለማግኘት አንዳንድ ምርጥ ተጫዋቾቹን እንዲሸጥም ይገደዳል። ከእነዚህ መካከል ምናልባት በክለብ ውስጥም ካሉ ምርጥ ተጫዋቾች መካከል አንደኛው የሆነውን ራያን ቸርኪ አንደኛው ነው። ቸርኪ ወደ መርሲሳይድ ክለብ ከመዘዋወር ጋር በተደጋጋሚ ስሙ ተያይዟል። ምንም እንኳን ፍላጎቱ በቁም ነገር ወደ ንግግሮች ተለውጦ ባያውቅም፣ አሁን ግን ዝውውርን ለመጨረስ እድሉ ሊኖራቸው ይችላል። ሊዮን ራያን ቸርኪን ከሊቨርፑል ሰዎች ጋር እንዲነጋገርና ዝውውሩንም እንግዲህ በክረምት ለመጨረስም አረንጓዴውን መብራት መስጠቱ ነው እየተገለጸ አሁን ላይ እንደሚገኝ ዘገባዎች እያሰፈሩ የሚገኙት። ዘሰን እንደዘገበው ወጣቱ ፈረንሳዊ አሁን ላይ ከሊዮን ጋር የመለያየው ጊዜው ደርሷል። ሊዮኖች የሰጡት አረንጓዴ መብራት በመጪው ክረምት መውጣቱን እንዲያስብም አድርጎታል። ነገር ግን ቀያዮቹ እሱን ለማስፈረም ከፍተኛ ፉክክር ይገጥማቸዋል። ቶትናም፣ ባየር ሚኒክ፣ ክሪስታል ፓላስ እና ፉልሃምን ጨምሮ በርካታ ክለቦች ራያን ቸርኪን ለማስፈረም ፍላጎቱ አላቸው። በጠሯር ቸርኪን ለማስፈረም ያደረጉት ሙከራ ያልተሳካለት ቦሪሲያ ዶርትመንድ አሁንም ዝንጉሩን ለመሞከር ዝግጁ ነው። ከሊዮን የወጣቶች አካዳሚ የወጣው ሪያን ቸርኪ ትልቅ ችሎታ ካላቸው ተስፋዎች መካከልም አንዱ ተደርጎ ይወሰዳል። በ2019 በዋናው ቡድን የመጀመሪያ ጨዋታውን ካደረገ በኋላ ከፍተኛ ደረጃ የተሰጠው ሁለገቡ አጥቂ የብዙ ክለቦችን ቀልብ መሳቧ ያስገረመም በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ውድድር ላይ የታየ ትንሹ ተጫዋች በመሆንም ሪከርዱን ማስመዝገብን ጨምሮ በአውሮፓ ውድድሮችም ያበረከተው አስተዋጽኦ አቅሙን አጉልቶ ያሳያል። እስካሁን በዚህ የውድድር ዘመን በሁሉም ውድድሮች 34 ጨዋታዎችን አድርጎ 8 ጎሎችንና 18 አሲስቶችን ማድረግ ችሏል። በአጠቃላይ በሊዮን 25 ጎሎችንና 42 አሲስቶችንም በ175 ጨዋታዎች አድርጓል። ቸርኪ ከሊዮኔል ሜሲ ጋርም ተነጻጽሮ ነበር። በፈረንሳይ ውስጥም በብቃቱ ምክንያት በእጅጉ የሚጠበቅ ተጫዋች ነው። የሊዮኑ ፕሬዚደንት ዣን ሚሼል አውሌስ ከዚህ ቀደም ከሊዮኔል ሜሲ ጋር በማነጻጸርም ተጫዋቹን ከፍ አድርገው የመለከቱት እንደነበር ተናግረው ነበር። ቸርኪ በቴክኒካል ጥራት ከሊዮኔል ሜሲ ጋር ይነጻጸራል። ይህም ሊዮን ያላቸው ባለተሰጦ በማያሻማ መልኩ ከፍ ያለ ግምት እንዳለውም የሚያሳይ ነው። የቀድሞ የማንቸስተር ዩናይትድ ካፕቴን የነበረው ሰው ማርከስ ራሽፎርድ በሚቀጥለው ዓመት የማንቸስተር ዩናይትድ ተጫዋች መሆን አለበት ብሏል። ማርከስ ራሽፎርድ በጥር ወር ማንቸስተር ዩናይትድ ለቆ ወደ አስተን ቪላ መሄዱ ይታወሳል። ማርከስ ራሽፎርድ በእንግዲህ ወደ አስተን ቪላ ያደረገው ዝውውር ፍጹም ያልተጠበቀ ነበር። ሆኖም ግን የቀድሞው የዩናይትድ ካፕቴን በሚቀጥለው የውድድር ዘመን ወደ ማንቸስተር ናይትድ እንዲመለስም ይጠብቀዋል። ራሽፎርድ በጥሬ ተጫዋቾች የዝውውር መስኮት ላይ ለመጀመሪያ ጊዜ ማንቸስተር ናይትድን ለቆ በሩበን አሞሪም አስተን ቪላ በውሰት የተቀላቀለ ሲሆን ከቪላ ፊርማ በኋላ በራሴ መተማመን ስሜቱን ሲጨምርም ታይቷል። እናም የቶማስ ቱሄል የእንግሊዝ ቡድን ከረጅም ጊዜ በኋላ መቀላቀልም ችሏል። አስተን ቪላ ማርከስ ራሽፎርድን በ40 ሚሊየን ፓውንድ የመግዛት አማራጭም አለው። እናም ራሽፎርድ ብቃቱን በቀዩ ማሊያ በድጋሚ ወደፊትም የሚያሳይ መሆን አለበት ሲል ብሪያን ሮብሰን መረጃውን አጋርቷል። ማርከስ የማይታመን ተሰጥኦ አለው። እናም በድጋሚ በማንቸስተር ዩናይትድ የተሻለ ነገር ለማድረግም ያለበት ወደ አስተን ቪላ እንኳን መሄድ የለበትም ነበር ለማንቸስተር ዩናይትድ ምርጡን እየሰጠ መቆየት ነበረበት። ተመለሱ አይመጣም፣ የአሰልጣኙና የማርከስ ውሳኔ ነው ሲባል ሰምተናል። ነገር ግን ለእኔ ማርከስ ራሽፎርድ ትልቅ ባለተሰጡ ነው ከሱ ምርጡን ማግኘት አለብን ሲልም የተናገረው ይሄ ቡድን ከማርከስ ራሽፎርድ ምርጡን ማግኘት አለበት። እናም በሚቀጥለው ዓመት የማንቸስተር ዩናይትድ ተጫዋች መሆን አለበት። አንድ ደቂቃ እንኳን የእግር ኳስ ተጫዋች ከሆንክ በጣም እድለኛ ነህ። በማንቸስተር ዩናይትድ በሆን በእግር ኳስ እየተደሰጥኩኝ ነው። ቡድኑን ውጤታማ ለማድረግ ጠንክሬ የምሰራው። ስለዚህም ራሽፈርድ ተመልሶ መጥቶ ቡድኑን እንደሚያግዝ አምናለው ሲልም ይናገራል። በዚህ ሳምንት መጀመሪያ ላይ ቲም ቶክ የዝውውር ዘጋቢ ፍሬዘር ፍሬቸር ስለ ራሽፎርድ ከማንቸስተር ዩናይትድ ርቆ ስላለው የወደፊት ቆይታ ወቅታዊ መረጃን አቅርበዋል። ቪላ ራሽፈርድን ለመግዛት አማራጫቸውን ለመወሰንም ገና ናቸው። ቪላ ወደ ቋሚ ዝውር ከመግባቱ በፊት ራሽፈርድ በቀጣይ ሳምንታትን መጠበቅ ይፈልጋሉ የሚል ዘገባ ነው እየወጣ የሚገኙ። ቼልሲዎች ሃምሳ ሁለት ሚሊየን ፓውንድ ያወጡበትን ተጫዋች ለመሸጥ በዝግጅት ላይ ናቸው። በቀጣይ የክረምት የተጫዋቾች የዘውር መስኮት ወቅትም በስታንፈርድ ብሪጅ ከመልቀቅ ጋር በተያዘ የበለጠ እንቅስቃሴ መኖሩ የማይቀር ነው። ይህም እንግዲህ አሁን ባለው አዲሱ አስተዳደር ስር የመጡትን አንዳንድ ተጫዋቾችም ሊያካትት ይችላል። በእርግጥ ቸልሲ ደረጃቸውን የጠበቁ ናቸው ብለው ካላሰቡም ተጫዋቾችን ለማስወገድ ብዙ ጊዜ አያጠፉም። በጁን 2023 ከላፕዚሽ የተገዛው ክሪስቶፈር ኢንኩንኩ ለቸልሲ በጥሩ ሁኔታ ካላገለገሉት ትልልቅ ፈራሚዎች አንደኛው ነው። ኢንኩንኩ ለቸልሲ በ52 ጨዋታዎች 17 ጎሎችን አስቆጥሯል። ነገር ግን በፕሪሚየር ሊጉ ለመላመድም አስቸጋሪ ሆኖ አግኝቶታል። የፈረንሳይው አጥቂ የወደፊት እጣ ፈንታው በጥሯር ጥያቄ ውስጥም ገብቶ ነበር። ክሪስቶፈር ኢንኩንኩ በሚቀጥለው የውድድር ዘመን በቸልሲ የመቆየት እድሉ አሁንም አጠራጣሪ ነው። የክሪስቶፈር ኢንኩንኩ ከቸልሲ የመልቀቅ እንግዲህ እድል ከጊዜ ወደ ጊዜ እየጨመረ መጥቷል። ሪፖርቱ አጥቂው በጥሯር ከቆየ በኋላ ራሱን ለማሳየት የመጨረሻው እድል እንዴት እንደተሰጠውም ያውቃል። ነገር ግን ኒኮላስ ጃክሰን ከሜዳ ምርቆ ክሪስቶፈር ኢንኩንኩ ቡድኑን መጥቀም ያልቻለው አጥቂ ነበር። ኢንኩንኩ የቼልሲ ያለፉትን አምስት የፕሪሚየር ሊግ ጨዋታዎች ጀምሯል። ነገር ግን ጎል ማስቆጠር የቻለው በሳውዛምተን ላይ ብቻ ነበር። በምዕራብ ለንደን ያለው ኮንትራት እስከ 2029 የሚቆይ ቢሆንም ለክሪስቶፈር ኢንኩንኩ ጊዜው እያለቀ ነው ማለት ነው። ክሪስቶፈር ኢንኩንኩ በጥር ወር እንደ ማንቸስተር ዩናይትድ ያሉ ክለቦችን እየሳበ በነበረበት ወቅትም በቸልሲ ቦታን ለማግኘትና ለመታገልም መርጦ ነበር። አሁን ላይ ግን የቼልሲው ቆይታው ወደ ማብቂያውም ቅርብ እንደሆነ ነው ዘገባዎች የሚያሳዩት። ሪፖርቱ ተጫዋቹ ከሚቀጥለው የውድድር ዘመን በፊት ለአዲስ ፈተና ጊዜው አሁን መሆኑን መቀበሉን ይገልጻል። ወደ ቡንደስሊጋው መመለሱ በቅርብ የዘውግር መስኮትም የክሪስቶፈርን ትኩረት ይስብ ነበር። ነገር ግን በክረምቱ ወዴት ሊሄድ እንደሚችል መታየት አለበት። እሱና ተወካዮቹ ከአጮዎች ዘይቤጋው የሚስማማ ክለብም እየፈለጉ ነው። የ27 ዓመቱ ክሪስቶፈር የቀድሞ ክለቡ ፓሪስ ሳንን ጨምሮ ብዙ ፈላጊዎች እንዳሉት ግን ይገለጻል። ሪያል ማድሪድ ብራዚላዊውን ኮኮበር ክረምቱ ለመልቀቅም አላሰበም። ባለፈው የክረምት የተጫዋቾች የዘውር መስኮት ወቅት ከፓልሜራስ ለረጅም ጊዜም ሲጠበቅ የነበረው ተጫዋች በርናቢዩ መድረሱ ይታወሳል። ኤንድሪክ በካርሎ አንቸሎቲ ቡድን ውስጥም ራሱን ለመመስረት ሲቸገር ቆይቷል። ለኤንድሪክ ፊሊፔ በሪያል ማድሪድ የመጀመሪው ዓመት ቆይታ ከባድ ነበር። በአጠቃላይ የ18 ዓመቱ አጥቂም በሁሉም ውርዶች 16 ጊዜ ተጫውተዋል፣ 6 ጎሎችንም አስቆጥሯል። ነገር ግን በላሊጋው ቋሚ ሆኖ መጀመር አልቻለም። የኢንድሪክ በካርሎ አንቸሎቲ ቡድን ውስጥ አለመፈለግ እድገቱን የሚያደናቅፍ ይመስላል። እናም በዚህ ምክንያት በክረምት ወቅትም በውሰት ሊለቅ ይችላል የሚል ግምትም ነበር። በውድድር ዘመኑ መገባደጃ ላይ ንግግሮች እንደሚያደርጉ እየተነገረ የነበረ ሲሆን የቡንደስሊጋ ክለቦች ብራዚላዊን ኢንተርናሽናል ለ2025/26 የውድድር ዘመን በውሰት ለመውሰድም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ይሁን እንጂ ኤንድሪክ ጸጥ ያለ የክረምት ተጫዋቾች የዝውውር መስኮት ወቅትም ያለው ይመስላል። እንደ ዲያሪዮ አስ ዘገባ ከሆነ ተጫዋቹ ራሱ በዝውውር መስኮቱ በውሰት የመልቀቅ ፍላጎት የለውም፣ ምክንያቱም በሪያል ማድሪድ ቦርን ውስጥም ስላለው ቦታ ደስተኛ ነው። ኤንድሪክ በሪያል ማድሪድ ውስጥ ትልቅ ሚና ሊኖረው እንደማይገባ ተረድቷል። ምክንያቱም ሶስቱ፣ ኬሊያን ኢምባፔ፣ ቪኒሲዮስ ጁኒየር እና ሮድሪጎ ጓይስ በክለቡ በመኖራቸው ነው። በአውሮፓ እግር ኳስ የመጀመሪያ የውድድር ዘመኑን እያሳለፈ ያለው ኤንድሪክ ከብራዚል ዋና አሰልጣኝ ዶሪቫል ጁኒየር እቅድ ውጭ የሆነውም ቢሆን ኖሮ እንግዲህ ለመውጣት ያስብ ነበር። ነገር ግን በብሔራዊ ቡድኑ ቦታ እየተሰጠው ስለሆነ መቆየትን ይመርጣል። ኤንድሪክ ገና 18 ዓመቱ ነው። የብቃቱ ጫፍ ላይ ለመድረስም ብዙ ዓመታት ይቀሩታል። ሪያል ማድሪድ ብዙም የተቻኮል አይደለም። ተጫዋቹን መጠበቅም የሚፈልግ ይመስላል። አንቶኒዮ ኮንቴ የናፖሊ አጥቂ መስመርን ለማጠናከር ከፍተኛ ፍላጎት አለው። አንቶኒዮ ኮንቴ የናፖሊን አጥቂ ለማጠናከር ከማንቸስተር ተጫዋች ናፖሊ ቡድኑን ለመጪው የውድድር ዘመን ለማዘጋጀት ከወዲሁ እየሰራ ሲሆን አንቶኒዮ ኮንቴ የአጥቂ ክፍል ግንባታን ቅድሚያ የሚሰጠው ጉዳይ እንደሆነ ተናግረዋል። አንቶኒዮ ኮንቴ የሚፈልጉት ጆሽዋ ዘርክዚን በአሁኑ ጊዜ በማንቸስተር ነትድ የሚገኝ አጥቂ ሲሆን ከጣሊያናዊ አሰልጣኝ ያጮት ዘይቤ ጋር የሚጣጠማል ተብሏል። በሴሪኤ ያሳለፈው ቆይታ ጥሩ በመሆኑ በክረምት ፊርማውን ማግኘት ከቻሉ የናፖሊ የፊት መስመረን ለማጠናከር ማራኪ ኢላማ ይሆናል። ጆሹዋ ዘርክዚ ትልቅ ተሰጥኦ ቢኖረም ራሱን በእንግሊዝ ግን ለመመስረት ተቸግሯል። በኦልትራፎርድ ቋሚ የመጫወቻ ጊዜን ቢያገኝም እንደተጠበቀው ግን እየሆነ አይደለም። ይህንን ተከትሎ ክለቡም ሆነ ተጫዋቹ የክረምቱ መምጣትን በቁም ነገር እንዲያስቡት ያደርጋቸዋል። ሆንቴ ወጣት ችሎታ ያለው አጥቂን በመፈለግ ላይ ሲሆን፣ ሆላንዳዊ ዋጥቂ በስርዓቱ ተስማሚ መሆኑ ይታያል። ስለዚህም ደግሞ እንግዲህ በጣሊያን እግር ኳስም ደግሞ የነበረው የቀድሞ ልምድ በናፖሊ በቶሎ ለመላመድም ቀላል ያደርግለታል። ናፖሊ ጥራቱን ከፍ ለማድረግና በሴሪኤው በድጋሚ አሸናፊ ለመሆንም እያለሙ ይገኛሉ። የአንቶኒዮ ኮንቴ አሰልጣኝ ሆኖ መምጣት በናፖሊ ትልቅ ዓላማ ያለው ፕሮጀክት መጀመሩን ያሳያል። እናም ደግሞ እንደ ጆሹዋ ዘርክዚ ያለም የፊት መስመር ተጫዋች መኖሩ ለዛ እቅድም ወሳኝ ነው። ከቡድን ጓደኞቹ ጋር የመጣመር ችሎታው፣ የአካል ብቃት እንቅስቃሴን እና ደግሞ በሳጥን ውስጥም በፍጥነት የማሰብ ችሎታውን አጥቂውን ለማምጣት ጥሩ ምርጫም ያደርገዋል። የጣሊያኑ ክለብ ዝውውሩን ለማስ እንግዲህ ለማስጠበቅም ጥረት ለማድረግ ፈቃደኛ በመሆኑ በመጪዎቹ ጊዜያት ውይይቶች ሊኖሩ ይችላሉ። ተጫዋቹ በበኩሉ ወደ ጣሊያን የመመለስና ትልቅ ሚና ባለው ቡድን ውስጥም የመጫወት እድልን ይፈልጋል። ውጤቱ በሁለቱ ወገኖች መካከል በሚደረገው ድርድርና በማንቸስተር ዩናይትድ የመጨረሻ አቋም ላይም የተመሰረተ ይሆናል ተብሎ ነው አሁን ላይ ዘገባዎች እያሳዩ የሚገኙት ሪያል ማድሪድ ለአንድ ቁልፍ ተጫዋች አጓጊ ጥያቄ ቀረበለት። ሪያል ማድሪድ ለአንድ ቁልፍ ተጫዋቹ ከሳውዲ አረቢያ ትልቅ ጥያቄ ቀርቦለታል። አንቶኒ ሩዲገር አላማው ግልጽ ነው። የወደፊት ሕይወቱ በሪያል ማድሪድ መቆየት ነው። የአልናስር ፍላጎት ቢኖርም ጀርመናዊው ተከላካይ ግን ቡድኑን የመቀየር እድል ከግምት ውስጥ አላስገባም። እናም በሚቀጥለው የውድድር ዘመን ነጩን ማሊያ መልበሱን ይቀጥላል ተብሎ ነው የሚታሰበው የመሀል ተከላካዩ ራሱን በማድሪድ የተከላካይ ክፍል ውስጥም ካሉት ጠንካራ ተጫዋቾች መካከልም አንዱ በማድረግ በካርሎ አንቸሎቲ እቅድ ውስጥም ቁልፍ አካል መሆኑን አስመስክሯል። የሩዲገር ብቃት የሳዑዲ ቡድንን ጨምሮ የበርካታ ቡድኖችን ቀልብ ስቧል። ነገር ግን አንቶኒ ሩዲገር በክለቡ ያለው ቁርጠኝነት ፍጹም መሆኑን በግልጽ በማሳየትም ከክለቡ የሚነሱትን ሁሉ ውድቅ አድርጓል። ማድሪድ ከመጣ በኋላ የቀድሞው የቸልሲ ተጫዋች ቡድን ውስጥ ያለው ጠቀሜታን ደጋግሞ ማሳየት ችሏል። ሌሎች ክለቦችም እንግዲህ ለምን አገልግሎቱን ለማግኘት እንደሚሞክሩ በግልጽ ባህሪው አመራሩና የተከላካይ ጥንካሬውም በዚያ ውድድር ዘመን አስፈላጊ ነበሩ። ሩዲገር ለማድሪድ እንግዲህ ባለፉት ዓመታት በቡድኑ ዋንጫ ማሸነፍ ላይም ትልቅ ድርሻ ነበረው። ከሳዑዲ አረቢያ ትልልቅ ዋጋዎች ቢመጡም ሩዲገር ግን መልቀቁ የማይታሰብ ነው። ሩዲገር ዓላማው ከሪያል ማድሪድ ጋር ለዋንጫ መታገልና ስራውንም በአውሮፓ እግር ኳስ ደረጃ መቀጠል ነው። በሜዳው ባሳየው ብቃትም ሆነ ከሜዳ ውጪ ባለው ባህሪ ከፍተኛ ግምት የሚሰጠው በመሆኑ ውሳኔው በመልበሻ ክፍልና በደጋፊዎች ዘንድም እርካታን ይሰጣል። ስለዚህም ሩዲገር ከሳንቲያጎ ቤርናቢው ርቆ ለማየትም እድሉ የለም የሚሉ መረጃዎች ወጥተዋል። የቀድሞ የሪያል ማድሪድ አለቃ ዚኔዲን ሲዳን ወደ አሰልጣኝነት ሊመለስ እያሰበ ሲሆን መዳረሻው ሴሪኤ ሊሆን ይችላል ተብሎ ተጠብቋል። የቀድሞው የሪያል ማድሪድ አለቃ ዚነዲን ያዚድ ዚዳን በ2025 ወደ እግር ኳስ ይመለሳል ተብሎ ይጠበቃል። ፈረንሳዊው አሰልጣኝ በሚያዝያ 2021 ከስፔን ዋና ከተማ ክለብ ለመውጣትም እንግዲህ ለሁለተኛ ጊዜ ከለቀቀ በኋላ ወደ አሰልጣኝነት አልተመለሰም። አሰልጣኝነት ቢርቅም የዚዳን ብቃት በሎስ ብላንኮቹ ስርም ጎልቶ መታየቱ ይታወሳል። የቀድሞ አማካይ በማድሪድ ሁለት ላሊጋ ዋንጫዎችንና እና ሶስት ተከታታይ የቻምፒየንስ ሊግ ዋንጫዎችን አሸንፎ ነበር። ዚነዲን ዚዳን ለረጅም ጊዜ የሚጠበቀው የፈረንሳይ ብሔራዊ ቡድንን ስራ በዚህ ወቅትም ስለማያገኘው በቀጣይ ክለብ ስራ ለመመለስ እየተዘጋጀ እንደሆነ አሁን ላይ መሰማት ጀምረዋል። ዚዳን ከዚህ ቀደም ከተለያዩ ክለቦች ጋር ስሙ ቢነሳም ወደ አሰልጣኝነት ግን ሳይመለስ ቀርቶ ነበር። የወቅቱ የፈረንሳይ ብሔራዊ ቡድን አለቃ ዲዲዬ ዴሾ ከ2026 ዓለም ዋንጫ በኋላ የመልቀቅ እቅዱን አረጋግጧል። እናም ዚነዲን ዚዳን ቦታውን ለመረከብ ተወዳጅ ሰው ነው። ይሁን እንጂ ስራውን ማግኘት ግን ለዚዳን ቀላል አይደለም። አሁን ላይ ከጣሊያኑ ጋዜጣ ዴሎ ስፖርት ጋር በወጣ ዘገባ ዚዳን ከቀድሞ ክለቦቹ አንዱን ዩቬንቱስን ቲያጎ ሞታን ለማሰናበት በማሰቡ እንደገና ደግሞ ከሱ ጋርም መገናኘት ይፈልጋሉ። ቲያጎ ሞታ በዩቬንቱስ የመጀመሪያ አመት ቆይታው ከፍተኛ ጫና ውስጥ ገብቶ እንደነበር እናስታውሳለን። አሁን ላይ እንኳን መሰናበቱን የምናስታውሰው ነው። ነገር ግን ሪፖርቱ እንዳሳየው ዚዳን ብቸኛው እጩ አይሆንም። አሁን ላይ እንግዲህ ኢጎር ቱዶር ናቸው እየመሩት የሚገኙት ቡድኑን፣ ነገር ግን እንግዲህ በጊዜያዊነት ነው። በቋሚነት ደግሞ ለማሰልጠን ደግሞ ሲረከቡ ሮቤርቶ ማንሲኒ እና ዚነዲን ዚዳን በትልቅ ግምት ውስጥ ይገባሉ ተብሎ ነው የሚታሰበው። ዚዳን እስከ ክረምቱ ድረስን በማንኛውም ነገር ላይ ውሳኔ ማድረግ ዕድል የለውም። ነገር ግን ዚዳን እስከ ቀጣይ ዓመት መጨረሻ ክለብ ይዞ መቆየት ወይም ደግሞ ሌላ የውድድር ዘመንን ያለ ስራ ቆይቶ በ2026 አጋማሽ የሀገሩን ስራ መቀበል የሚለው ተጠባቂ ነገር ይሆናል ተብሎ ነው የሚታሰበው። ቶትናም በክረምቱ የፕሪሚየር ሊግን ተጫዋች ለማስፈረም ተዘጋጅቷል። ቶትናም ሆትስፐርስ የመሃል ሜዳውን ኮከብ ዣኦ ጎሜስን ለማስፈረም እየተዘጋጁ ነው። ከ2024/25 ጥሩ ያልሆነ ዓመት በኋላ ቶትናሞች በክረምቱ ምርጥ ተጫዋቾችን ሊያስፈረሙ እንደሚችሉ ተስፋ ያደርጋሉ። አንጌ ፖስት ኮግሉ የአማካይ ክፍሉን ለማጠናከር እየፈለገ ነው እናም በጨዋታዎች ፍጥነት ላይም የበለጠ ቁጥጥር እንዲኖረውም ደረጃውን የጠበቀ ተጫዋች ለማስፈረም ቅድሚያ ሊሰጥ ይችላል። ከጊቭ ሚ ስፖርት የተገኘ ዘገባ እንደሚያመለክተው ቶትናሞች፣ ስፐርሶች በዣኦ ጎሜስ ላይ የረጅም ጊዜ ፍላጎት አላቸው ለአንድ አመት ያክል የወልቭሱን አማካይ ሲቃኙ ቆይተዋል። እናም ደግሞ በዚህ ክረምት ለመዘዋወርም እያሰቡ ነው። ሊቨርፑሎችም ተጫዋቹን ይፈልጉታል። ከዚህ ባለፈም ከማንቸስተር ነትር ጋርም ተገናኝተዋል። ጎሜዝን ከፍላሚንጎ በ2023 መጀመሪያ ላይ ፕሪምየር ሊጉን ክለብ ከተቀላቀለ በኋላ ጥንካሬውን በሚገባ አሳይቷል። እንግዲህ አሳይቶም ሄዷል። እራሱንም በቡድን ውስጥ ቁልፍ ሰው አድርጎም መመስረቱ ብቻ ሳይሆን በቡድን ውስጥ ካሉት የመጀመሪያ ዋና ስሞችም አንዱ መሆን ችሏል። የአራት ዓመቱ ተጫዋችም በዚህ ውድድር ዘመን በ31 ጨዋታዎች ላይ የተሳተፈ ሲሆን ለስድስት ጎሎችም አስተዋጽኦ አድርጓል። እንደ ተከላካይ አማካይ እንግዲህ መጫወት ቢመርጥም በመከላከልም ሆነ በማጥቃት ላይም በተመሳሳይ ውጤታማ ስራን ሰርቷል። የጎሜዝ ተከታታይ አስደሳች ብቃቶች በብዙ ክለቦች ሳይስተዋል አልቀረም። የሰሜን ለንደኑ ክለብ መልማዮች ላለፉት 12 ወራት በቅርበት ሲከታተሉት ቆይተዋል። ጎሜዝ በእንግሊዝ ውስጥም በከፍተኛ ደረጃ የመጫወት ብዙ ልምድም ስላለው ስፓርስ ቡርኖን በእጅጉ የማገዝ አቅም እንዳለው ያምናል። የዝውውር መስኮቱ ሲከፈት ለጎሜዝ ዝውውር እንቅስቃሴ ለማድረግም እያሰቡ ነው። ፖስቶኮግሎ በመሀል ሜዳ ላይ የበለጠ ጥራትን መጨመር ብቻ ሳይሆን በዚህ ክረምትም እንደሚወጣ የሚጠበቀውን ኢቪስ ቢሱማን መተካትም ያስፈልገው ይሆናል። ስለሆነም ጃዋ ጎሜዝ ትልቅ ጭማሪ ይሆንላቸዋል ተብሎ ነው የሚታሰበው። ነገር ግን የ24 ዓመት ተጫዋችን ማስፈረም ቀላል አይሆንም። ወልቭስ በክለቡ ለማቆየትም በጣም ይፈልጋሉ። እሱን የሚለቁት ከሆነ በትንሹ 50 ሚሊዮን ፓውንድም የሚጠይቁት ዋጋ የተሟላላቸው ክለብ ካቀረበላቸው ብቻ እንደሆነ ነው ዘገባዎቹ አሁን ላይ እያሳዩ እንደሚገኙ ሪፖርቶች የወጡት ሌላኛው የምናነሳው ጉዳይ ክለቡ በ114 የፕሪሚየር ሊግ ክሶች ላይ ብይን እየጠበቀ ባለበት ሰዓት ኤርሊንግ ካላንድ የቅርብ ጊዜ አስቴቶች የማንቸስተር ሲቲ እጣ ፈንታ ላይ ፍንጭ ሰጥተዋል። የማንቸስተር ሲቲ የውድድር ዘመን በሜዳ ላይም ሆነ ከሜዳ ውጭ ሁከትን ፈጥሯል። የፔፕ ጓርዲዮላ ቡድን በውድድር ዓመቱ መክፈቻ ላይ የኮሜንሽል ዋንጫን ያሸነፉ ቢሆንም ይህ ዓመት ግን ልነሱ እጅግ በጣም ከባድ ሆኖ እየታየ ነው። በክለቡ እንግዲህ በፋይናንሻል ጥሰት ምክንያት በከፍተኛ ደረጃ የህግ ፍልሚያ ውስጥም እንደገባ የሚታወቅ ነው። ፕሪምየር ሊጉ ከ2009 እስከ 2018 ባለው ጊዜ ውስጥም 130 የፋይናንስ ደንቦችን በመጣስ ሲቲን ከሷል። በዚህ ክስም የመጨረሻ ውሳኔው በክረምት ወቅትም እንደሚሰጥ ይጠበቃል። ይሄ ክስ እውነት ሆኖ ከተገኘ ሊከሰቱ የሚችሉ መዘዞች ብዙ ሲሆኑ ከፋይናንሻል ቅጣቶችና የነጥብ ቅነሳዎችም እስከ ሊጉ እስከ መባረር ድረስም ይደርሳሉ። ምንም እንኳን በሲቲ ቤት በክሱ ጉዳይ ላይ አለመረጋጋት ቢኖርም የኤርሊንግ ሃላንድ የቅርብ ጊዜ አስቴቶች ማንቸስተር ሲቲ ጥሩ መፍትሄን እንደሚያገኙ ተስፈኞች እንደሆኑ ያሳያል። በፈረንጆቹ አዲስ ዓመት መጀመሪያ ላይ ሪከርድን የሰበረ የዘጠኝ ዓመት ተኩል ኮንትራት የፈረመው ኖርዌያዊ ባጥቂ በክለቡ አመራር ላይም ሙሉ እምነት እንዳለው ነው የገለጸው። ሃላንድ በሲቲ ንጹህነት ላይ ያለው እምነት በድጋሚ አረጋግጧል። እናም በክለቡ ላይ ከባድ ክስ ቢኖርም ለምን እንደዚህ አይነት የረጅም ጊዜ ስምምነት እንዳረጋገጠ ሲጠየቅም እንግዲህ ይህንን የተናገረው የዘጠኝ ዓመት ተኩል ኮንትራት ለምን እንደፈረምኩኝ ወደ 300 ያክል ግዜያቶች ያክል ተናግሬ ነበር። ክለቡን አነጋግሬ ዋለሁ። ጥሩ ስሜት ተሰምቶኛል። እናም በመጨረሻም ተስማማሁ። ለዚህ ነው የፈረምኩ። ስለዚህም የሚወሩት አሉባልታዎች ከእውነት የራቁ እንደሆነ አረጋግጥላቸዋለሁ ብሏል። የማንቸስተር ሲቲ የህግ ሂደት በሴፕቴምበር 2014 በይፋ ተጀምሮ በዲሴምበር ወር ተጠናቆ እንግዲህ ነበር። ጉዳዩ አሁን ላይ በገለልተኛ ኮሚሽን እየታየ ሲሆን፣ በቀጣይ ወራትም ብይን እንደሚሰጥ ይጠበቃል። ውጤቱም በክለቡና በሰፊው የፕሪምየር ሊግ ገጽታ ላይም ጉል የሆነ አንድምታ ሊኖረው ይችላል። ማንቸስተር ሲቲ እንግዲህ ከጥፋቱ ከክስም ነፃ ከሆነ ትልቅ ውዝግብን ሊፈጥር ይችላል። ተቃራኒ ክለቦችና ተቺዎች የሂደቱን ግልጽነት ይጠራጠራሉ። ሆኖም ግን ሲቲ ጥፋተኛ ሆኖ ከተገኘ የእንግሊዝ እግር ኳስን የወደፊት እጣ ፈንታቸውን ሊያበላሽ የሚችል ከባድ ጉዳት ሊደርስባቸው ይችላል። በሜዳ ላይም ከሜዳ ውጪም ነገሮችን በኢትሃድ ክለብ ቢኖሩም ሃላንድ የጎላ ግቢነቱን አስጠብቆ መቆየቱ ነው እየተገለጸ የሚገኘው። ኖርዌያዊ አጥቂ በዚህ የውድድር ዘመን በሁሉም ውድድሮች ባደረጋቸው 39 የጨዋታዎችም 29 ጎሎችን ከመረብ ጋር እያሳረፈና አራት ለጎል የሆኑ ኳሶችን አመቻችቶ በማቀበልም ከዓለም ምርጥ አጥቂዎች አንደኛው መሆኑን በድጋሚ አረጋግጧል። ፌድሪኮ ኪያዛ በካራባው ካፕ ዋንጫ የፍጻሜ ጨዋታ ላይ ግብ ያስቆጠረም በክረምቱ ግን ሊቨርፑልን መልቀቁ እርግጥ ሆኗል። የጣሊያኑ ጋዜጣ ዘገባ እንዳሳየው ከሆነ አርኔስ ሎት ስለ ክንፍ አጥቂው ያለውን እውነተኛ ስሜትና በቀጣይ እሱን ለማስፈረም የሚፈልገውን ክለብ ተናግሯል። ፍሬድሪኮ ኪየዛ ለ2024 25 የውድድር ዘመን በሊቨርፑል የአርኔስሎት ብቸኛው ፈራሚ ነበር። ኪየዛ ለግብፃዊው ሙሐመድ ሳላ ጥሩ ተጠባባቂ ሆኖ ቢመጣም ኪየዛ በሊቨርፑል ግን በጉዳትና ና በሌሎች ምክንያቶች የመጫወቻ ጊዜን አጥቶ ቆይቷል። ሊቨርፑል በካራባው ካፕ የፍጻሜ ጨዋታ በኒውካስል ዩናይትድ በተሸነፉበት ጨዋታ ፍሬድሪኮ ኪየዛ ጎል አስቆጥሯል። ነገር ግን ተጫዋቹ በቀጣይ ዓመት ቡድን ውስጥም የመኖር እድሉ ዝቅ ያለ ነው የሚመስለው። እናም ደግሞ የቀድሞው የዩቬንቶስ ኮኮብ ከክረምቱ የዝውውር መስኮት በፊት ስሙ ወደ ጣሊያን ከመመለስ ጋርም እየተያዘ ይመስላል። ተጫዋቹ እንግዲህ ከመርሲሳይዱ ርቆ ቀጣ ዓመት በጣሊያን እንደሚጫወት ይጠበቃል። ካልቺዮ መርካቶ እንደዘገበው ሊቨርፑል የፍሬድሪኮ ኪያዛን ጉዞ በክረምቱ ለማጠናቀቅም የመጀመሪያውን ውሳኔ ወስኗል። ሪፖርቱ የ27 ዓመቱ ተጫዋች አሰልጣኙን አሳምኖ አያውቅም ብሏል። ካልቺዮ መርካቶ ሊቨርፑል ፍሬድሪኮ ኪያዛን በውሰት የመላክ ሀሳብም ሊቀበል ይችላል ብሏል። የዛ በሊቨርፑል ዘንድ ተቀባይነት አጥቶ ያለ ሲሆን አሁንም እሱን የሚፈልገው አንዱ አሰልጣኝ አንቶኒዮ ኮንቴ ናቸው። ኮንቴ በናፖሊ ቀጣይ ዓመት ከቀጠለ የክም ተጫዋቹን ለማስፈረምም ይፈልጋሉ። ፍሬዴሪኮ ኬዛ ከኪቪቻ ክቫራስ ኬሊያ በጥር ወር ለፓሪሰን ዠርሜን የሸጡ ሲሆን እንደ ኬዛ ባለ ተጫዋች ለመተካትም ፍላጎት አለ። ወደ ሊቨርፑል ከመድረሱ በፊት ፍሬዴሪኮ ኬዛ ሙሉ ሕይወቱ በጣሊያን አሳልፏል። ኬዛ በፊዮረንቲና ቀጥሎም ከዩቬንቱስ ጋር ጥሩ ጊዜን አሳልፎ ነበር። እንደ ካልቺዮ መርካቶ ዘገባም ተጫዋቹ ያለምንም ማቅማማት ናፖሊን ለመቀላቀልም ክፍት ይሆናል ሲል አረጋግጧል። የስፖርት ዳይሬክተሩ ጆቫኒ ማና የፍሬዴሪኮ ኬዛ ጋር ዩቬንቱስን አብሮ መስራቱን ዝውውሩን ቀላል ያደርግለታል። እስከ 2028 የሚያቆየው ኮንትራት ቢኖረውም ኬዛ ግን ከሊቨርፑል በፍጥነት ለመልቀቅም ተዘጋጅቷል። ወደ ጣሊያንም ስለ ማቅናት ምንም አይነት ችግር የገጠመው አይመስልም ሲልም ነው ዘገባው ያሰፈረው። የት ተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደረግኩኝ። በምሽቱ ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።